ወደዳችሁ ተመልካቾቻችን የሜን 27 የመጀመሪያው ምራፋ መሻሻችን አሁንም እንደቀጠለ ነው። መግቢያ ላይ እንዳስተዋወኩት እንግዲህ እና እንደሚታወቀውም በአዲስ አበባ የመንግስት እንግዲህ ለቱሪዝም ዘርፉ ለቱሪዝም ሴክተሩ በሰጠው ከፍተኛ ትኩረት ቀድሞ የነበሩ የቱሪዝም አካባቢዎችን በማደስ አዳዲስ የቱሪስት መዳረሻዎችን በመስራት በተለይም በአዲስ አበባ ባለፉት ሁለት ዓመታት በኮሪደር እና በመልሶ ማልማት ስራዎች በተሰሩ ስራዎች ከተማዋን ገጽታዋን የቀየሩ እንዲሁም በርካታ አህጉር እና አህጉራዊ እንዲሁም ከዓለም አቀፍ ደረጃ በርካታ ቱሪስቶች እንግዲህ በጭስ አልባው በሆነው በኢንዱስትሪ በቱሪዝም በርካቶች አዲስ አበባን እየመጡ እየጎበኙ እንደሆነ ይታወቃል። ታዲያ በዚህ ጉዳይ ላይ ምን አሁናዊ ነገሮች ሰዎች አሉ ስንል የአዲስ አበባ የኢንቨስትመንት ኮሚሽን ኮሚሽነር የሆኑትን ምክትል ኮሚሽነር የሆኑትን አቶ ቢኒያም ታዬ ልንጠይቅ ነው። ከእሳቸው ጋር የተወሰነ ቆይታ እናደርጋለን። አቶ ቢኒያም ጥሪያችንን አክብረው እዚህ ስቱዲዮ ስለተገኙና አሁናዊ ምን ጉዳዮች አሉ የሚለውን ሊሰጡን ስለመጡ እጅግ አድርገን እናመሰግናለን። አክብራችሁ ስለጠራችሁኝ በጣም አመሰግናለ። መልካም። እንግዲህ መግቢያውም ላይ እንደጠቀስኩትና እንደሚታወቀውም አዲስ አበባ ገጽታዋን የቀየረ የኮሪደርና የመልሶ ማልማት ስራዎች ተሰርተዋል። ለቱሪዝም ዘርፉ ሴ ሴክተሩ መንግስት ትልቅ ትኩረት እንደሰጠው ይታወቃል። አዳዲስ የቱሪስት መዳረሻዎች ከተማችን ላይ በጣም በብዛት በጥራት እንደደረሱ ወይም ደግሞ እንደተሰሩና ያው ብዙዎችም እየተጎበኙ እንደሆኑ ይታወቃል። ታዲያ አዲስ አበባ ከተማ የቱሪዝም መተላለፊያ ሳትሆን መቆያ እንድትሆን ምን እየተሰራ ነው ከሚለው ብንጀምር። እሺ፣ አመሰግናለሁ ባለፉት ስድስትና አምስት ዓመታት በፊት አዲስ አበባ እውነት ነው የቱሪዝም መዳረሻ ሳትሆን አልፈዋት የሚሄዱት ነበረች። ይህ ምንድነው፣ የጉብኝት ቦታዎቹ በጣም ውስን እና ነበሩ። ለምሳሌ ናሽናል ሙዚየም ወር እንጦጦና ስላሴ ቤተክርስቲያን ብቻ ነበር የሚጎበኙት። ግን መንግስት ለቱሪዝም ዘርፉ በሰጠው ከፍተኛ ትኩረት ባለፉት ሁለትና ሶስት ዓመታት ከዛ በፊት በገበታ ለሀገር ገበታ ለሸገር፣ እንዲሁም ደግሞ ገበታ ለትውልድ የሚባሉ ፕሮጀክቶች እሁን በመሆናቸው እንደ ዩኒቲ ፓርክ፣ አድዋ ሙዚየም፣ እንዲሁም ደግሞ እንትን ያለው እንጦጦ ፓርክን ጨምሮ ሳይንስ ሙዚየምን እነዚህ ትልልቅ መዳረሻዎች እንግዶች የምቆየታቸውን ጊዜ ከአንድ ቀን ያነሰ ከነበረው ወደ ሶስት ቀን ወደ አራት ቀን እንዲያደርጉ አስችሏቸዋል። ይህም ትልቅ ምርታ ነው። እንግዲህ ቱሪስቶች በቆዩ ቁጥር እንግዲህ ኮንፈረንስ ቱሪዝም አለ፣ ሆቴል ቱሪዝም አለ። አዲስ አበባ በርካታ አህጉራዊና ዓለም አቀፋዊ መድረኮችን በ2017 በጣም እጅግ በተሳካ መልኩና በተሳካ ጥሩ በሆነ ሁኔታ ማስተናገዷ ይታወቃል። እንግዲህ አንድ ቱሪስት አንዱ ቀን ጨምሮ ባደረ በቆየ ቁጥር የሚመጣውም ጥቅሙና እንግዲህ አስተዋጽኦ ከፍተኛ እንደሆነ ይታወቃል። አቶ ቢኒያም እንግዲህ ታዲያ ከዚህ አንጻር እነዚህን ቱሪስቶች ከማቆየት አንጻር እንግዲህ በርካታ መዳረሻዎች ተሰርተዋል፣ ምን ውጤት ተገኘ ብለን ማየት እንችላለን። እንደ በቁጥር እንኳን ብናስቀምጥ ከሐምሌ ወር እስከ መስከረም ያለውን ማንሳት እንችላለን። ለምሳሌ አዲስ አበባ ላይ ከ22 ሁለት ሚሊየን የሀገር ውስጥ ጎብኝ ጎብኝቷታል እንዲሁም ደግሞ ከ376000 በላይ የውጭ ሀገር ጎብኚዎች አዲስ አበባን ጎብኝተዋል። ይህም ኢኮኖሚው ላይ ከ61.6 ቢሊየን ብር ፈሰስ እንዲሆን ሆኗል ማለት ነው። ይህ ትልቅ ምርታ ነው። ከዚህ የቱሪዝም ተጠቃሚው የሆኑት በቀጥታ ሆቴሎች፣ ሬስቶራንቶች እንዲሁም ደግሞ አገልግሎት ሰጪ ተቋማት ላይ ክንድን ትራንስፖርት የሚሰጡ እንዲሁም እታች ድረስ ከትንንሽ ሱቆች ድረስ ተጠቃሚ ይሆናሉ። ይሄ ለኢኮኖሚው በጣም ነው የሚያነቃቃው። በጣም ነው እንትን የሚለው። እውነት ነው ቅድም እንዳልከው ባለፈው በ2017 ከ150 በላይ ትልልቅ እውነቶች አዲስ አበባ ላይ ተደርገዋል። ይህም ኢኮኖሚውን በደንብ አነቃቅቶታል። መልካም እንግዲህ፣ በብዙ መንገድ ያው መጥቀስ ይቻላል ቱሪዝም ስንል የሀገር ውስጥ ጎብኚዎች አሉ፣ ቀደም ብለው እርሶ እንደገለጹትምና እንደሚታወቀውም ከውጭ የሚመጡ ጎብኚዎች አሉ። ከዚህ ቀደም ከዓመታት በፊት ምናልባትም አዲስ አበባ የአፍሪካ ሕብረት መዲና ነች፣ የኢትዮጵያውያን መዲና ነች። በርካታ አህጉራዊና ዓለም አቀፍ ተቋማት እንግዲህ መቀመጫቸውን አዲስ አበባ አድርገዋል እና ከዘርፉ ማግኘት የነበረባትን ና መውሰድ የነበረብን ነገር ሳናገኝ ቆይተናል። ነገር ግን ባለፉት ሁለት ዓመታት የተሰሩ ስራዎች እጅግ የከተማዋን ገጽታ የቀየሩ ለነዋሪዎቿ ምቹ የሆኑ የውጭ ሀገር ቱሪስቶችም ሲመጡ እንግዲህ ትልቅ አስተዋጽኦ ያለው ነው እና በርካታ ሆቴሎች እንግዲህ ቅድምም ትንሽ ጠቀስ ሊያደርጉ ይሞክረዋል። እና በርካታ ሆቴሎች አሉ ደረጃቸውን የጠበቁ ፋይፍ ስታር ሆቴሎችን ጨምሮ ሆቴሎችና አጠቃላይ የቱሪዝም ዘርፉን ያመጣው በትሩፋትነት መጥቀስ እንችላለን። ይሄ ከሆቴሎች ብንነሳም እንዲሁም ደግሞ ከዘርፉ ካሉ ተቋማቶች ከፍተኛ የሆነ የስራ እድል ፈጥሯል። እንዲሁም የውጭ ምንዛሬ ዶላርን በጣም ጨምሯል። እንዲሁም ከፍተኛ የሆነ የኢንቨስትመንት ፍሰት አዲስ አበባ ላይ እንዲደረግ አስችሏል። ይህንንም በደንብ መግለጽ ይቻላል። ለምንድን ነው የቱሪስት ጎብኚ ቁጥርም በጣም ጨምሯል። እንዲሁም ደግሞ ቱሪስት በመጣ ቁጥር መልቲፕላየር ኢፌክት ይባላል። ዳይሬክትሊ የሚጠቀሙ ማለት፣ ኢንዳይሬክትሊ የሚጠቀሙ ማለት ከዚህ በጣም ተጠቃሚ ሆናለች ከተማ እንደ ከተማም እንደ ሀገርም መልካም። እንግዲህ የተሻሉ የጠንካራ ስራዎችን አጠናክሮ መቀጠልና የበለጠ አዲስ አበባ እንደ ስሟ አዲስ እየሆነች ስለሆነ የበለጠ በርካታ ቱሪስቶች ከጎረቤቶቻችን አንጻር እንኳን ከኬንያ አንጻር ስናይ እስከ ዛሬ ድረስ ዘርፉ ላይ ማግኘት የነበረብንን ነገር ሳናገኝ ቀርተናል እና የበለጠ የእናንተ ቢሮ ማጠናክሮ ያው የተሻለ መዳረሻ እንድትሆን መቆያ እንድትሆን አዲስ አበባን ማድረግ አስፈላጊ ነው። የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ቢንያም ታዬ እዚህ ስቱዲዮ ስለተገኙና ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። መልካም ሽትን ሎት በጣም አመሰግናለሁ።